ጭራሽ ቆሚ አንችን የገጠር ታሪክ ልስማ! ነው እንስራው ምናምን? ጭራሽ ሄጂ ቆሚ የሷን ታሪክ ልስማ። ደሞ እጅ የሚያደናብርሽ አይ፣ ስትመጪ ስላላየሁሽ እኮ። እሺ ቁርስ ምንድን ነው የሰራሽ? እሺ ቶሎ እጅሽን ሳትታጠቢ ነው የምታቀርቢልኝ? መቼም በዚህ ቆሻሻ እጅሽ ያቀረብሽልኝን እንደበላ አትጠብቂኝ። ምን ትመስላለች ራስሽን ግን አይተሽ? ሄሎ ፍቅር ንጉስ ናት። ወጆ ግን ደግሞ አሁን ያለው እሱ ብቻ ነው። ወድሽም እማያት ወድሽም ሰው የለሽም። ስለዚህ የሚያዳብርሽ ሰው ያስፈልግሻል። ሄሎ ፍቅር፣ እንዴት ነህ ኪንጎ? ስልኩ ተቋረጠ አይደል? መልሽ ኮስ ደውል አልሰራልኝ። አዎ ኔትወርኩ መሰለኝ እና ዛሬ እኮ እንገናኝ ተባብለን ነበር። እወጣለሁ የት ልምጣ? እኔማ አሪፍ ቦታ እንትን ላስብ ነበር፣ እዛው እንውላለን። ኧረ እሺ እሺ፣ በቃ ስትውጪ ደውዪልኝ። በራችሁ ላይ ጠብቅሻለሁ። የእኛ በርገው አው አይ፣ አይሆንም። እዛ ማዞሪያው ጋር ጠብቀኝ። እሺ ዛሬ ደግሞ ብር ከየት አምጥቶ ነው ይመስለኛል ሊሆን ሀንግ ነገር ሰርቶ ነው። ለነገሩን የምን አገባኝ። ዛሬ ሙያ አገኘው።